እግዚአብሔር እንዲገኝልን ከንጉሱ አሳ ከአንድ ኃያል ንጉስ፣ ከሱ ታሪክ እንማራለን። ንጉሱ ያችን ይሁዳን የምትባሏን ቦታ አሳርፏት ነበረ። እሱ በነበረበት ዘመን ሰላም ብቻ ነበረ። እሱ በነበረበት ዘመን ጦርነት አልነበረም። ንጉሱ አሳርፏት ነበረ። ዛሬ በኢየሱስ ክርስቶስም ይህ ህያው ቃል ያሳርፋችሁ። ይህ የሚሰራው ቃል ያሳርፋችሁ። ይህ የሚሰራ ቃል በህይወታችሁ ላይ መጥቶ እረፍትን ይስጣችሁ። የመጣችሁበትን መንገድ አትተው፣ ወደ ኋላ አትበሉ፣ እጃችሁ አይድከም፣ ጸንታችሁ ቁሙ። ዘመኑ ክፉ ቢሆንም በነገሮች አትወሰኑ። እግዚአብሔር ግን ያሻግራችኋል። እግዚአብሔር ግን ነው ያገለገላችሁት። እግዚአብሔር ግን ምን መልሶ ይክሳችኋል። ምንድን ነው የሚያስፈልጋችሁ? የእግዚአብሔር ሕልውና በውስጣችሁ እንዲገለጥ ይቻላል። የእሱ ህልውና በውስጣችሁ ከተገለጠ በውስጣችሁ ያለውን ነገር አይተው ብዙ ሰዎች ወደ እናንተ ይሰበሰባሉ። በኢየሱስ ክርስቶስ ስም ዛሬ የሚገለጽ ጸጋ አይኑር። አሜን። ብዙዎች ወደ እናንተ ይሰብሰቡ። አሜን። ብዙዎች ወደ እናንተ ይምጡ። አሜን። ወደኋላ የሚጎትተን ነገር ካለ እሱን እንግደለው። ስንጸልይ የጌታ መልአክ ይነካችኋል። መንፈስ ቅዱስ ያገለግላችኋል። ግን እኔ ይህንን ቃል እያካፈልኳችሁ እንደው በሙሉ ለእግዚአብሔር እንዳንሰጥ የያዘን ነገር ካለ ዛሬ በኢየሱስ ስም እናላቅቀው። ዛሬ ሐሳባችን እንግደለው። ዛሬ እንጣለው። ዛሬ የማይገፋንን ነገር እንዳንሰዋ ለጌታ እንዳንሰጥ የሚይዘንን ነገር፣ በሐሳባችን ውስጥ ያለውን ነገር አውተን ምን እናርገው? እናላቀው። እግዚአብሔርን ከልብ ስትፈልገው በአንድ አቅጣጫ አይደለም፣ በሁሉም አቅጣጫ። በትዳር ያሳርፋል፣ በኢኮኖሚ ያሳርፋል። እነሆ ስትወጣ ሞገስ ስትገባም ሞገስ በከተማም በገጠርም ሞገስ ታገኛለ። የሰራው ነገር በሙሉ በፍሬያማ ይሆናል። በሁሉም ነገር ምን ይሰጣል? እረፍትን ይሰጣል። ዛሬ በኢየሱስ ክርስቶስ ስም መሰዊያችሁ ይታደሳል። የጸሎት መሰዊያችሁ ይታደሳል። ዛሬ ጌታ በሚፈልገው ሰዓት ማንጸልይ ከሆነ በዛ ሰዓት መጸለይ እንጀምራለን። በዛ ሰዓት ውስጥ መጸለይ እንጀምራለን። መንፈስ ቅዱስ ራሱ እናንተን ማስነሳት ይጀምራል። ጸልላችኋለሁ፣ ባርካችኋለሁ፣ መልሼ ደግሜ ጸልላችኋለሁ። ይለቅቃል። ሰውየው ምንድነው? አያመቻምችም። በቃ ለእግዚአብሔር መሰጠት ያለበት መሰጠት አለበት ብሎ ወስኗል። እስኪ መጽሐፍ ቅዱሳችሁን አውጡና ሁለተኛ ዜና መዋል 15 ላይ አድምጡኝ እናንተ ከእግዚአብሔር ጋር ስትሆኑ እርሱም ከእናንተ ጋር ይሆናል ብትፈልጉኝ ይገኝላችኋል ብትተውኝ ግን ይተዋችኋል እስራኤል ያለ እውነተኛ አምላክ ያለ አስተማሪ ካህንና ያለ ህግ ብዙ ዘመን አሳልፈዋል አራት ላይ በመከራቸው ጊዜ ግን ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት እርሱም ተገኘላቸው አይዶኖ ዛሬ አንድ ሰው ተመልሶ እግዚአብሔርን የሚፈልገው ይኖራል። እግዚአብሔርም ይገኝልሃል። እግዚአብሔርም ይገኝልሻል። እግዚአብሔርም ይገኝልሻል። እግዚአብሔር እንዲገኝልን ግን ሶስት አራት ማድረግ የሚገባን ነገሮች እዚህ ጋር ከንጉሱ አሳ ይሁዳን ይመራ ከነበረው ከአንድ ኃያል ንጉስ ከሱ ታሪክ እንማራለን። ያችን ይሁዳን የምትባሏን ቦታ አሳርፏት ነበረ። እሱ በነበረበት ዘመን ሰላም ብቻ ነበረ። እሱ በነበረበት ዘመን ጦርነት አልነበረም። ንጉሱ አሳርፏት ነበረ። ዛሬ በኢየሱስ ክርስቶስም ይህ ህያው ቃል ያሳርፋችሁ። ይህ የሚሰራው ቃል ያሳርፋችሁ። ይህ የሚሰራ ቃል በህይወታችሁ ላይ መጥቶ እረፍትን ይስጣችሁ። አሳርፋቸው። ንጉሱ ከዛ በፊት ምንድን ነበር? መከራ ጭንቅ ነበረ። ለምን መሰዊያቸው ትክክል አልነበረም። አማልክትን ነበር የሚያመልኩት እግዚአብሔርን ሳይሆን ሌሎችን ነገሮች ነበር የሚያመልኩት። ንጉሱ ግን መጨረሻ ላይ ይህ ንጉስ እግዚአብሔር ከሾመ በኋላ ግን ምድሪቷን አሳረፋት። ዛሬ ቃሉ ያሳርፋችሁ፣ በኢየሱስ ስም የንጉሱ ህያው ቃል ያሳርፋችሁ። እኔ እዚህ ጋር ሆኜ አውጃለሁ፣ ይህ ቃል ያሳርፋችሁ። ክብር ለኢየሱስ ሲሆን እግዚአብሔር በተለያየ መከራ ያስጨንቃቸው ነበር። አንዱ መንግስት በሌላው መንግስት፣ አንዱ ከተማ በሌላው ከተማ ይደመሰስ ነበር። እናንተ ግን የድካማችሁን ዋጋ ስለምታገኙ በርቱ፣ እጃችሁም አይላላ አላቸው። ዛሬ መልእክት አለኝ። በእግዚአብሔር ቤት ውስጥ ሆነ የምታገለግል የደከምክ ዛሬ ግን ዋጋህን ጌታ ስለሚከፍል በርታ፣ አትላላ፣ እጅ አይላላ ይልሃል በኢየሱስ ክርስቶስም። እናንተ ግን አለ እናንተ ግን የምታመልኩት የሰራዊት ጌታ እግዚአብሔር ሕያው እግዚአብሔርን ስለሆነ ወደ እሱም ስለተጠጋችሁ፣ እሱም ስለመለሰለላችሁ የእናንተ ነገር ግን የድካማችሁን ዋጋ ምን ታገኛላችሁ። የድካሙን ዋጋ ሚያገኝ አንድ ሰው አለ ዛሬ የድካሙን ዋጋ የሚያገኝ አንድ ሰው አለ። የድካሙን ዋጋ የድካማችሁን ዋጋ ታገኛላችሁ። እጃችሁ ምን አይላላ። የያዛችሁትን እምነት አትተው፣ የመጣችሁበትን መንገድ አትተው፣ ወደ ኋላ አትበሉ። እጃችሁ አይድከም፣ ጸንታችሁ ቁሙ። ዘመኑ ክፉ ቢሆንም በነገሮች አትወሰኑ። እግዚአብሔር ግን ያሻግራችኋል። እግዚአብሔር ግን ነው ያገለገላችሁት። እግዚአብሔር ግን ምን መልሶ ይክሳችኋል። የጀመርነውን ጉዞ ዛሬ በኃይል እያገለገልን እንጨርሰዋለን። አንቆምም፣ በኢየሱስ ስም። ነገሮች ቢቀያየሩም አንቆምም። የጀመርነውን በፍጹም ልባችን የተከተልነውን፣ ያየነውን፣ የዳሰስነውን፣ ያወቅነውን፣ መጀመሪያ የተገለጠልን ዛሬ አንደክምም በኢየሱስ ክርስቶስ ስም፣ ዛሬ አንደክምም። በኢየሱስ ክርስቶስም ነገራችሁ ይፈታል። ነገሬ ይፈታል። እስኪ በሉ ነገሬ ይፈታል። እኔ ወደ እሱ ስቀርብ እሱ ወደ እኔ ይመጣል። እሱ ወደ እኔ ይመጣል። 15 ሰባት ላይ ያለው ንጉሱ ምንድን ነው ያደረገው? ይህ ንጉስ ይውላችሁ አንድ ሚስጥር አካፍያችሁ እንሄዳለን። የጨከነ ንጉስ ነበር። እስራኤል በዛን ሰዓት ሌላ ጣዖቶችን ስታመልክ እግዚአብሔርን ትታ በሸፈተችበት እሱ ከነገሰ በኋላ ግን የነበሩትን መሰዊያዎች በሙሉ አቃጠላቸው። 15 7 እናንተ ግን ለራሳችሁ ብድራት ይሆንላችኋልና በርቱ እጃችሁም አይላላ አሜን ስምንት ላይ ከዛ አሳ ንጉሡ ይህንን ቃልና የነቢዩን የኤዳድን ልጅ የአዛርያስን ትንቢት በሰማ ጊዜ ምናል በረታ ዛሬ ይህን ትንቢት አውጃለሁ በኢየሱስም ትበረታላችሁም ይህን ትንቢት አውጃለሁ፣ ትበረታላችሁ። ያንን የእሱን ትንቢት በሰማ ጊዜ ምን በረታ። እግዚአብሔር ምን አለ? አንተ በቀረብከኝ ጊዜ እኔ ደግሞ ወደ አንተ እመጣለሁ። ከአንተ ጋር አለሁኝ፣ ሕልውና ከአንተ ጋር አለ። አንተ ከሸሸኝ ግን እኔ እሸሻለሁ። ይህንን ነገር ሲናገረው ንጉሡ ምን አደረገ? በረታ። በርትቶ ከዛ ግን ምን አደረገ? እርምጃ ወሰደ። እነዚህ ነው የምናየው። ከመላው ይሁዳና ከቢንያም ምድር ከኤፍሬምም ኮረብታዎች ላይ ከያዛቸው ከተሞች አጸያፊዎችን ጣዖቶች ምን አደረገ? አስወገደ። ከእግዚአብሔር መቅደስ ስብስብ ፊት ለፊት የነበረውን የእግዚአብሔርን መሰዊያ አደሰ። ዛሬ በኢየሱስ ክርስቶስ መሰዊያችሁ ይታደስ። ንጉሥ አሳ ምን አደረገ? ትንቢቱን ከሰማ በኋላ ሄደና ምን አደረገ? አደሰው። መሰዊያውን ምን አደረገው? አደሰው። የሚቃጠለውን አቃጠለ። ዛሬ ውላችሁ የመጨረሻ የምንታደስበት ጊዜ ነው። የመጨረሻ በጸሎት ታድሰን የምንወጣበት ጊዜ ነው። ምን አደረገ ከዛ መሰዊያውን አደሰው። አምላኩ እግዚአብሔር ከእርሱ ጋር መሆኑን ባየ ጊዜ ከእስራኤል ብዙ ሰዎች እርሱን ተጠቅተው ነበረ። ምንድነው የሚያስፈልጋችሁ? የእግዚአብሔር ሕልውና በውስጣችሁ እንዲገለጥ ብቻ ነው። የእሱ ሕልውና በውስጣችሁ ከተገለጠ በውስጣችሁ ያለውን ነገር አይተው ብዙ ሰዎች ወደ እናንተ ይሰበሰባሉ። በኢየሱስ ክርስቶስ ስም ዛሬ የሚገለጥ ጸጋ ይኑር። አሜን። ብዙዎች ወደ እናንተ ይሰብሰቡ። አሜን። ብዙዎች ወደ እናንተ ይምጡ። አሜን። ከእስራኤል እኮ ነው የሚለው ከጠላቱ ስፍራ ወይ ደግሞ መሰዊያቸው ሌላዩ ከሆኑት ውስጥ ከእነሱ ውስጥ ወደ ይሁዳ ብዙዎች ወደ እሱ ተሰበሰቡ ለምን ከሱ ጋር ያለውን ስላዩ ክብር ለኢየሱስ ሲሆን ነገራችሁ ይታደስ ዛሬ ነገራችሁ ይታደስ በኢየሱስ ስም አስራ ሁለት ላይ የአባቶቻቸውንም አምላክ እግዚአብሔርን በፍጹም ልባቸውና በፍጹም ነፍሳቸው ይሹ ዘንድ ቃል ኪዳን አደረጉ ዛሬ የምናደርገው አንደኛ ምንድን ነው መሰላችሁ ከነበርንበት ተሽለን ወደ ሌላ መንፈሳዊ ሬልም ውስጥ እንንገባ መልሰን ቃል ኪዳችንን እናድሳለን። ክብር ለኢየሱስ። ምንድን ያደረገው መልሰው ቃል ኪዳናቸውን እስኪ አድሳለሁ በሉ። ቃል ኪዳን አደረጉ። ሁለተኛም የእስራኤል አምላክ እግዚአብሔርን የማይፈልጉን ሁሉም ትንሹንም፣ ትልቁንም፣ ወንድሙንም፣ ሴቱንም እንዲገደል አደረጉ። ዛሬ መንገድ ለው ነገር ምናልባት ሰው ላይኖር ይችላል። ይህ ንጉሥ ግን ሰውን የገደለው እግዚአብሔርን የማያልክ ወንዱንም፣ ሴቱንም፣ ትንሹንም፣ ትልቁንም በሙሉ እንዲገደል አደረገ። እግዚአብሔርን ሳይሆን ሌላ ጣዖትን የሚያመልኩም በሙሉ እንዲገደል አደረገ። ምናልባት ይወላችሁ ዛሬ በአዲስ ኪዳን ያለ ነው። ግን በሀሳባችን መግደል ያለብንን ነገር እንግደል። ወደኋላ የሚጎትተን ነገር ካለ እሱን እንግደለው። ስንጸልይ የጌታ መልአክ ይነካቸዋል፣ መንፈስ ቅዱስ ያገለግላቸዋል። ግን እኔ ይህንን ቃል እያካፈልኳችሁ እንደው በሙሉ ለእግዚአብሔር እንዳንሰጥ የያዘን ነገር ካለ ዛሬ በኢየሱስ ስም እናላቅቀው። ዛሬ ሐሳባችንን እንግደለው። ዛሬ እንጣለው። ዛሬ የማይገፋንን ነገር እንዳንሰዋ ለጌታ እንዳንሰጥ የሚይዘንን ነገር በሐሳባችን ውስጥ ያለውን ነገር አውተን ምን እናርገው? እናፋታው፣ እናላቀው። ክብር ለኢየሱስ ሲሆኑ፣ ይህንንም በታላቅ ድምፅ በእልልታ በእምብልታና በመለከት ድምፅ ለእግዚአብሔር ማሉ። ከወሰኑ በኋላ ኪዳናቸውን ካሰቡ በኋላ መገደል ያለበትን ከጣሉ በኋላ ለእግዚአብሔር ምን አደረጉ? ጮክ ብለው ማሉ። በኢየሱስ ክርስቶስም እያመለክን ዛሬ እንምላለን፣ እያመለክን ዛሬ መሐላችንን ከእንደገና እናድሳለን። ክብር ለኢየሱስ ሲሆን በፍጹም ልባቸው ስለማሉ የይሁዳ ሕዝብን በመሐላው ደስ ተሰኙ። እግዚአብሔርም ከልብ ፈለጉት፣ እርሱም ተገኘላቸው። እስኪ እግዚአብሔርን በልብ ፈልገዋለሁ በሉ እግዚአብሔርን በልቤ ፈልገዋለሁ፣ እሱም ይገኝልኛል። እግዚአብሔርን በልቤ ፈልገዋለሁ፣ በልቤ እሱም ይገኝልኛል። ዛሬ እንጸልያለን። እግዚአብሔርን በልቤ የሚፈልገው ሳለ ካለ እግዚአብሔር ይገናኘዋል። ስለዚህም እግዚአብሔር በሁሉም አቅጣጫ ምንን ሰጣቸው? እረፍትን ሰጣቸው። ይህ ነው መልእክቴ ዛሬ። እግዚአብሔር በሁሉም አቅጣጫ እረፍትን ይሰጣቸዋል። እግዚአብሔር በሁሉም አቅጣጫ እረፍትን ይሰጣችኋል። ዛሬ የምጸልይላችሁ ነገር ቢኖር ምንድን ነው? በሁሉም አቅጣጫ እረፍትን እንዲሰጣችሁ፣ በኢኮኖሚ እረፍትን እንዲሰጣችሁ፣ በትዳር እረፍትን እንዲሰጣችሁ በአገልግሎት እረፍትን እንዲሰጣችሁ፣ እነሆ በትምህርት ቦታ ላይ እረፍትን እንዲሰጣችሁ። እግዚአብሔርን ከልብ ፈልጉት፣ እሱም በሁሉም አቅጣጫ ምን ይሰጣችኋል? እረፍትን ይሰጣችኋል። መልእክቴ ዛሬ ይህ ነው። በሁሉም አቅጣጫ እረፍትን ይሰጣችኋል። ባስጨነቃችሁ ጉዳይ ላይ እረፍትን ይሰጣችኋል። እግዚአብሔርን ፈለጉት፣ እሱም በሁሉም ነው የሚለው በአንድ አቅጣጫ አይደለም። ወንድሜ እግዚአብሔርን ከልብ ስትፈልገው በአንድ አቅጣጫ አይደለም ሁሉም ማቅጣጫ በትዳር ያሳርፈሃል፣ በኢኮኖሚ ያሳርፈሃል። እነሆ ስትወጣ ሞገስ፣ ስትገባ ሞገስ፣ በከተማም በገጠርም ሞገስ ታገኛለ። የሰራው ነገር በሙሉ በፍሬያማ ይሆናል። በሁሉም ነገር ምን ይሰጣል? እረፍትን ይሰጣል። ዛሬ በኢየሱስ ስም እረፍትን ይስጣችሁ። በኢየሱስ ስም እረፍትን ይሰጣችሁ፣ አውጃለሁ። እንደ እግዚአብሔር ባሪያ እረፍትን ይስጣችሁ፣ በሁሉም አቅጣጫ፣ በአንድ ዳይሜንሽን ሳይሆን፣ በሁሉም ዳይሜንሽን፣ በሁሉም አቅጣጫ። እግዚአብሔር ዛሬ እረፍትን ይሰጣችኋል፣ ያሳርፋችኋል። ዛሬ ያሳርፋችኋል። ንጉሱ አንድ ሁለት አካፍያችሁ፣ ወደ ጸሎት እንገባለን። ዛሬ ያንተ ቀን ነው። ዛሬ ያንተ ቀን ነው። ዛሬ ያንተ ቀን ነው። ንጉሥ አሳ በጣም ጨካኝ መሆኑን አያቱ አያቱ ማካን አጸያፊ የአሸራ ጣዖት አምድ ስላቆመች ከእቴጌነት ክብሯ ሻራት። የእሱ አያት የምታመልከው ጣዖት ሌላ ጣዖት ስለነበረ አያቱን ከእቴጌነት ሹመት አወረደና ሻራት ይላል። ሰውየው አያመቻምችም። ሰውየ በምንም ተምር የሚያመቻምቸው ነገር የለም። መውረድ ካለበት መውረድ አለበት። መቅጠፍ ካለበት ይቀስፋል። እነሆ መታደስ ካለበት ያድሳል። ላያቱ እንኳን ወደኋላ አላለም። ሴትዮዋ የምታመልከው ሌሎችን ጣዖቶች ስለሆነ ከሹመቷ ሻራትና ወደዚሁ ኛላት። ዛሬ በኢየሱስ ክርስቶስ መሰዊያችሁ ይታደሳል። የጸሎት መሰዊያችሁ ይታደሳል። ዛሬ ጌታ በሚፈልገው ሰዓት ማንፀልይ ከሆነ በዛ ሰዓት መጸለይ እንጀምራለን በዛ ሰዓት ውስጥ መጸለይ እንጀምራለን። መንፈስ ቅዱስ ራሱ እናንተን ማስነሳት ይጀምራል። ጸልላችኋለሁ፣ ባርካችኋለሁ፣ መልሼ ደግሜ ጸልላችኋለሁ። ይለቀቃል። ሰውየው ምንድን ነው አያመቻምችም። በቃ ለእግዚአብሔር መሰጠት ያለበት መሰጠት አለበት ብሎ ወስኗል። ዛሬ ረፍትን ሰጣችሁ ጌታ በሁሉም አቅጣጫ ረፍትን በሁሉም አቅጣጫ እረፍትን ዛሬ በሁሉም አቅጣጫ እረፍትን በሁሉም አቅጣጫ እረፍትን ዛሬ በሁሉም አቅጣጫ እረፍትን። ምናልባት በመንፈሳዊ ሁኔታ ተግተህ ሊሆን ይችላል፣ ኢኮኖሚ ግን አልለቅም ብሎሃል፣ ኢኮኖሚ ግን ይዞሃል። በመንፈስ ተሞልተ ልታገለግለው ተወጥረ እየወጣ እያለ ለ እዚህ ጋ ግን ኢኮኖሚ አልተለቀቀም ይሆናል። ዛሬ ግን በሁሉም አቅጣጫ እረፍት ሰጣችሁ። ዛሬ ሻሎም መልካም ዜና ይዤላችሁ መጥቻለሁ። እግዚአብሔርን በልባችሁ ፈልጉት እሱም በሁሉም አቅጣጫ ምንም እረፍትን ይሰጣችኋል።